ሰላም ሰላም፣ እንዴት ናችሁ? የደስ ወልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ፣ በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለግኩት ስለ ቀበሪቾ ወይም ደግሞ ኮስተስ ሩት እያልነ የምንጠራው የተክል አይነት ምን ምን የጤና በረከቶችን ለሰውነታችን የሰጣን የሚለውን ለእናንተ አብራርቼ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ሆናችሁ ሳብስክራይብ ያደረጋችሁ ቪዲዮን ጀምሩ። ሌሎችን ቪዲዮዎች ስለቅ ደግሞ ለእናንተ ኖቲፊኬሽን እንዲገባላችሁ የደወል ምልክቱ መጫን አትርሱ። ነባሪ ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያዳርስ እና ብዙዎች እንዲማሩበት ስለሚያደርግ ላይክ እና ሸር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሐሳቤ ስገባ እንግዲህ ቀበሪቾ ወይም ደግሞ ኮስተስ ሩት እያልና የምንጠራው የተክል አይነት ዘርፈ ብዙ የጤና በረከቶችን ለሰውነታችን ይሰጣል ወይም ደግሞ ይለግሳል ተብሎ ይታሰባል። በተለይ ደግሞ በውስጡ ጸረ ሙቀታማ ኬሚካሎችን ወይም ደግሞ ባዮአክቲቭ ውህዶችን ስለያዘ በተለይ ደግሞ እንደ አልካሎይድ፣ ፍላቨኖይድ፣ ፊኖሊክ አሲድ ኮስተስ ኮስቲኖ ሎያይደስ ፍለ ለምንጠራው ሳፖሊኒስ እና ስቴሮል የመሳሰሉ በጣም ጠንካራ የሆኑ አሲዶችንና ና ጸረ ሙቀታማ ኬሚካሎችን ስለያዘ በተለይ ደግሞ አንቲ ማይክሮቢያል ፌክት አለው። አንቲ ካንሰር ፌክት አላቸው። እነዚህ አንቲ ኢንፍላማቶሪ ወይም ደግሞ ብግነትን ለመከላከል ትልቅ ሚና አላቸው። ሌላው ደግሞ የኦክሲዴቲቭ ስትረስ ለምንጠራው አጠቃላይ የኦክሳይድ ውጥረት እንዳይኖርም ለመከላከል ትልቅ ሚና አለው ማለት ነው። ምክንያቱም በያዛቸው ጠቃሚ የሆኑ ውዶች ሴሎቻችን ለተለያዩ ጉዳቶች እንዳይጋለጡ ይከላከላል ማለት ነው። ከዚህ በተጨማሪ ቫይታሚኖችን ይዟል፣ እንደ ቫይታሚን ኤ የመሳሰሉ እንዲሁም ደግሞ ቫይታሚን ቢ ኮምፕሌክስ እንደ ቫይታሚን ቢ ዋን ቲያሚን፣ ቫይታሚን ቢ ቱ ሪቦፍላቪን፣ ቫይታሚን ቢ ሲክስ ፓሪዶክሲን ቫይታሚን ቢ ናይን ፎሊክ አሲድ ና ቫይታሚን ቢ 12 ኮባላሚን የመሳሰሉ በጣም ጠቃሚ የሆኑ ቫይታሚኖችን ስለያዘ ለሴሎቻችን ብዙ ጥቅሞች ይሰጣል ማለት ነው። ከዚህ በተጨማሪ ማዕድናትን ወይም ደግሞ ሚነራሎችን ይዟል እንደ ካልሽየም፣ አይረን፣ ዚንክ፣ ፎስፎረስ ና ፖታሲየም የመሳሰሉ ማዕድናትን ይዟል ማለት ነው። ሌላው ደግሞ አሚኖ አሲዶችን ይዟል። በተለይ ደግሞ እነዚህ ኢሴንሻል ና ነን ኢሴንሻል ብላ የምጠራቸው አሚኖ አሲዶችን በተወሰነ መጠን ይዟል ማለት ነው። እዚህ በተጨማሪ አሰር ወይም ደግሞ ፋይበርንም ይዟል ማለት ነው። ስለዚህ ሴሎቻችን ለብዙ ጉዳት እንዳይዳረጉ ና የሴሎቻችን ጤንነት ለመጠበቅ አስፈላጊ የሆኑ ኬሚካሎችን ወይም ደግሞ ንጥረ ነገሮችን ስለያዘ ብዙ ጥቅም ይሰጣል ማለት ነው። እንግዲህ ጥቅሞችን ዝርዝር አድርገን ስንናገር አንደኛ ለመተንፈሻ አካላት ወይም ደግሞ አጠቃላይ ለሪስፓራቶሪ ኢፌክት ትልቅ ሚና አለው ማለት ነው። በተለይ ደግሞ እንደ ጉንፋን፣ ሳይነስ፣ ብሮንኮ ላይ ተስሎ የምጠረው አጠቃላይ እንዲሁም ደግሞ አስም የመሳሰሉ የመተንፈሻ አካላት ችግርን ይቀርፋል ማለት ነው። ምክንያቱም ብዙ ጊዜ የመተንፈሻ አካላት ችግር እንግዲህ እብጠት እንደሆነ ይታሰባል። ስለዚህ እብጠትን በመቀነስ ወይም ደግሞ ብግነት እንዳይኖር በተለይ ደግሞ የተንፈሻ አካላት ችግር እንዳይጠቡ በማድረግ እንዲሁም ደግሞ ሙከስን ኤክስፔክትሬት በማድረግ ወይም ደግሞ ነፍጥን እያቀጠነ በማውጣት ለመተንፈሻ አካላት ችግር እንዳንጋለጥ ይከላከላል ማለት ነው። ምክንያቱም በውስጡ እንግዲህ ጠንካራ የሆኑ ጸረ ሙቀታማ ኬሚካሎች ወይም ደግሞ ባዮአክቲቭ ውህዶችን ስለያዘ በተለይ ደግሞ ቅድም የጠቀስናቸው እንደ ፍላቮኖይድስ፣ ፍላቮኖይድ፣ አልካሎይድ፣ ፊኖሊክ አሲድ እንዲሁም ደግሞ ሳፖኒ ስለምጠራቸው ጠቃሚ የሆኑ ጥረ ነገሮችን ስለያዘ የመተንፈሻ አካላት እብጠት እንዳይኖር፣ መጥበብ እንዳይኖር ይከላከላል ማለት ነው። ሁለተኛ ለሆድ ጤና ነው። በተለይ ደግሞ ሆድ ላይ እንግዲህ የተለያዩ ችግሮች ይከሰታሉ። በተለይ ደግሞ ተትላትል ጋር ተያይዞ የምግብ መፈጨ ችግር ይኖራል። እንዲሁም ደግሞ አንዳንድ ኢንፌክሽስ የሆኑ ነገሮች ይኖራሉ። ሌላው ደግሞ የጋዝ መጠራቀምና እብጠት እንዳይኖር በትልቅ ሚና ይከላከላል ማለት በተለይ ደግሞ ትላትል ላይ የሆድ ትላትሎች እንደ ኢንተስታናል ፓራሳይት ለምጠራቸው እነሱ እንዳይከሰቱ ጠንካራ የሆኑ አሲዶች ስላሉት እንዲወገዱ ያደርጋል ማለት ነው። እዚህ በተጨማሪ ለምግብ መፈጨትም ቅድም እንዳልነው ፋይቨርና ሌሎችን ጠንካራ የሆኑ አንቲኦክሲዳንቶችን ስለያዘ ምግብ በስርዓት እንዲፈጭ ያደርጋል ማለት ነው። እዚህ በተጨማሪ እንደ ኮሌራ እና ሌሎችንም ኢንፌክሸስ የሆኑ ባክቴሪያዎች አጠቃላይ አንጀት ውስጥ ጉዳት እንዳያስከትሉ ይከላከላል ማለት ነው። እዚህ በተጨማሪ ለሆድመም ጋዝ እንዳይጠራቀም ያደርጋል። ሌላው ደግሞ አንጀት ላይ እብጣት እንዳይኖር በተለይ እንደ አልሰሬቲቭ ኮላይተስ እና ሌሎች ኢንፍላማቶሪ ባወል ዲዚዝ ለምንጠራቸው እንዳይከሰቱ ትልቅ ሚና ይጫወታል ማለት ነው። ስለዚህ አሰርን እና ጠቃሚ የሆኑ ውህዶችን የያዘ ለሆድ ጤና አጠቃላይም በጣም አስፈላጊ ነው ማለት። ሶስተኛ፣ ለቆዳ ጤና ነው። በተለይ ደግሞ ቅድም እንዳልነው አንቲኦክስዳንቶችን ይዟል። ለምሳሌ በተለይ ደግሞ ፍላቪኖዲስ፣ ፊኖሊክ አሲድ እና ሳፖኒንስ እና ኮስቲኖ ላይድስ ብለን የምንጠራቸው በጣም ጠቃሚ የሆኑ አንቲኦክስዳንቶችን ይዟል። እንዲሁም ደግሞ ቫይታሚኖችን ስለያዘ አጠቃላይ እስኪ ላይ ሊከሰቱ የሚችሉ ኢንፌክሽኖችን እብጠትን እና አንዳንድ ሪቴንሽን ምናምን ካለ እነሱን ይከላከልና ማለት ነው። በተለይ ደግሞ ቆዳ ላይ ቆዳ ላይ ብዙ ጊዜ የመሸብሸብ እንዳይኖር የመስመር ማውጣት እንዳይኖር እና አንዳንድ ነገሮች እንዳይኖር ለቆዳችንም ጤና በጣም አስፈላጊ ነው ማለት ነው። አራተኛ አንቲ ኢንፍላማቶሪ ፕሮፖርቲ ወይም ደግሞ ብግነትን ይከላከላል ተብሎ ይታሰባል ማለት ነው። ምክንያቱም ቅድም እንዳልነው ጠንካራ የሆኑ ውህዶችን ስለያዘ እነዚህ ባዮአክቲቭ ውህዶችን እና ደግሞ ጸረ ሙቀታማይ ኬሚካሎችን ስለያዘ አጠቃላይ ኢንፍላሜሽን ሰውነታችን ውስጥ እንዳይከሰት ትልቅ ሚና አለው ማለት ነው። በተለይ ደግሞ የመተንፈሻ አካላት ቱቦ ላይ፣ አንጀት ላይ፣ የመገጣጠሚያ አካላት ላይ እብጠትና ብግነት እንዳይኖር በትልቅ ደረጃ ይከላከላል ማለት ነው። አምስተኛ፣ አንቲ ማይክሮቢያል ወይም ደግሞ አጠቃላይ ጀርሞችንም ለመከላከል ትልቅ ሚና አለው ማለት ነው። ምክንያቱም ቅድም እንዳልነው ጠንካራ የሆኑ አሲዶችን እና ውሎችን ስለያዘ ከባክቴሪያ የሚመጡ ተዋሲያንን፣ በፈንገስ የሚመጡ ተዋሲያንና ወይም ደሞ በቫይረስ የሚመጡ ተዋሲያንን ይገላል ተብሎ ይታሰባል ማለት ነው። ስድስተኛ፣ አንቲ ካንሰር ፕሮፖርቲም አለው። በተለይ ደግሞ ካንሰር እንዲያጋልጡ ለካንሰር እንዲጠቃ ከሚያደረጉ ነገሮች አንዱ እነዚህ መርዛማ ነገሮች ሰውነታችን ውስጥ መጠራቀም ነው ማለት ነው። እንዲሁም ደግሞ ጊዜ ብዙ ጊዜ የቆየ ብግነት ወይም ደግሞ ኢንፍላሜሽን ሲኖር፣ ሌላው ደግሞ የዘረመድ ለውጥ ሲኖር ነው እንግዲህ ለካንሰር ተጠቃሚ የሆነው እና ይህ ተክል እንደሚታወቀው አሁን ቅድም እንዳልነው ጠንካራ የሆኑ አንቲኦክሲዳንቶችን እና ባያክቲውዶችን ይዟል ማለት ነው። እነዚህ ጸረ ሙቀታማ ኬሚካሎች ደግሞ ቅድም እንዳልነው ኢንፍላሜሽን እንዳይኖር፣ ብግነት እንዳይኖር፣ አጠቃላይ የዘረመ ለውጥ እንዳይኖር እና ሴሎችን ሴሎቻችን ሊጎዱ ከሚችሉ ፍሪ ራዲካሎች በመጠበቅ ትልቅ ሚና አለው ማለት ነው። ስለዚህ ካንሰር በተለይ ደግሞ የተለያዩ ካንሰሮች ጥናቶች እንደሚያስረዱት ይሄ ኮለን ካንሰር ለምንጠራው የለንግ ካንሰር እንዲሁም ደግሞ የጉበት ካንሰር እና አንዳንድ የካንሰር አይነቶች እንዳይፈጠሩ ይከላከላል ማለት ነው። ሰባተኛ ለአጥንት ጤና ነው። ቅድም እንደ ጠቀስ ነው እንግዲህ ይህ ቀበሪቾ በውስጡ ፎስፈረስ፣ ካልሽየም የመሳሰሉ ጠንካራ የሆኑ ሚኔራሎች ወይም ደግሞ ማዕድናትን ለአጥንት አስፈላጊ የሆኑ ማዕድናትን ይዟል። ስለዚህ እነዚህ ደግሞ እንደ ኢለመንት ስለሆኑ ወይም ደግሞ የአጥንት አባል ስለሆኑ እነሱን ለአጥንታችን ይመግባል ማለት ነው። ከዚህ በተጨማሪ በውስጡ ጠንካራ የሆኑ አንቲኦክሲዳንቶችንም ይዟል። ቅድም እንደጠቀስናቸው እንደ ፍላቪኖይድ እንዲሁም ደግሞ ፊኖሊካሲድ የመሳሰሉ ጠንካራ የሆኑ ባዮአክቲቭ ውህዶችን ስለያዘ በተለይ ደግሞ አጥንት ላይ መገጣጠሚያ አካል ላይ እና ጥርስ ላይ ሊከሰት የሚችለውን ችግር በመቅረፍ ጤንነት የጠበቀ መገጣጠሚያ አካል፣ ጤንነቱ የጠበቀ ጥርስ እና ጤንነቱ የጠበቀ አጥንት እንዲኖረን ያደርጋል ማለት ነው። ስምንተኛ፣ ለልባችን ጤና ነው። በተለይ ደግሞ ልባችን ብዙ ጊዜ ሊጎዳ የሚችለው የደም ስሮች በተለያየ ምክንያት ችግር ሲደርስባቸው ነው። በተለይ ደግሞ ፕለክ ሲፈጠር ደም ስሮች ሲጠቡ፣ እንደዚህ ሲኖር፣ እንዲሁም ደግሞ ኢላስቲሲያቸው ሲቀንስ ላይ ደም ግፊት እንጠቃለን። ደም ግፊት ደግሞ በጊዜ ሂደት ለልብ ኬዝ እንዲያጋልጠን ይሆናል ማለት ስለዚህ ፖታሲየም እና ጠንካራ የሆኑ በአክቲቭ ውህዶችን ስለያዘ እንዲሁም ደግሞ ፋይበርን ስለያዘ አጠቃላይ የደምስሮችን ጤንነት በመጠበቅ ደም ስሮችን በማዝናናት ሪሊያክስ በማድረግና እንዳይጠቡ በማድረግ ሊደርስ የሚችለውን የልብ ችግርን ያስተካክላል ማለት ነው። በተለይ ደግሞ ፖታሲየም እንግዲህ ያልተመጣጠን የውሃ መጠን ካለ፣ ያልተመጣጠን የሶዲየም መጠን ካለ ኒውትራላይዝ ያደርግልናል እንዲሁም ደግሞ የደምስሮችን እንዲዝናኑ ያደርጋል። ስለዚህ በዛ ሂደት ለልብ በሽታ እንዳንጠቅ ያደርጋል ማለት ነው። ፋይበር ደግሞ ኮሌስትሮል በተለይ ደግሞ ከአንጀት ጀምሮ በከፍተኛ ደረጃ እንዳይመጠጥ በማድረግ እንዲሁም ደግሞ ደምስር ላይ ፕለክ እንዳይፈጠር ወይም ደግሞ ለማም እንዳይፈጠር ይከላከላል። አንቲኦክሲዳንቶች ደግሞ ኢንፍላሜሽን ደምስር ላይ ኢንፍላሜሽን እንዳይኖር በተለይ ደግሞ የልብ ጥንቻዎች ላይ ችግር እንዳይፈጠር ይከላከላል ማለት ነው። ዘጠነኛ ለአእምሯችን ጤናም በጣም አስፈላጊ ነው። ምክንያቱም እንግዲህ ቀበሪቾ በውስጡ ቫይታሚን ቢ ኮምፕሌክሶችን ይዟል። ቫይታሚን ቢ ዋን፣ ቫይታሚን ቢ ቱ፣ ቫይታሚን ቢ ቢሲክስ ቫይታሚን ቢ ናይን ቫይታሚን ቢ 12 የመሳሰሉ እንደ ቲያሚን፣ ሪቦፍላቪን፣ ፓይሪዶክሲን፣ ፎሊክ አሲድ እና ኮባላሚን የመሳሰሉ ጠንካራ የሆኑ ቫይታሚኖችን ስለያዘ እነዚህ ደግሞ ምን ያህል ለብሬናችን አስፈላጊ እንደሆኑ ይታወቃል። ከዚህ በተጨማሪ ባዮአክቲቭ ውህ ዶችን ይዟል። ቅድም እንዳልነው እነ በጣም አስፈላጊ የሆኑ ለምሳሌ እንደ ፍላቬኖዲስ ፊኖሊክ አሲድ ኮስቲኖ ላይድስ ለምጠራቸው እንደ ሳፖኒን እና ስቴሮል የመሳሰሉ ጠንካራ የሆኑ ውህዶች ይዟል ማለት ነው። እነዚህ ደግሞ በተለይ ደግሞ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ የመርሳት በሽታን እንዲሁም ደግሞ መርዛማ ንጥረ ነገሮች የብሬን ሴሎቻችን እንዳይጎዱ በመከላከል ለብሬናችን ኮግኒቲቭ ፋንክሽናችን፣ ለኮንሴንትሬሽን እና የአሳሰብ አድማሳችን እንዲሰፋ ያደርጋል ማለት ነው። ስለዚህ አጠቃላይ ለብሬናችን ጤንነትን በጣም አስፈላጊ ነው ማለት ነው። አስረኛ ለዓይናችን ጤና ነው። ቀበሪቾ በውስጡ ቫይታሚን ኤን ይዟል፣ ሌሎችን አንቲ ኦክሲዳንቶችን ይዟል ማለት ነው። በተለይ ደግሞ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ የአይን ሞራ ግርዶሽ፣ ግላኮማ፣ እንዲሁም ደግሞ ሌሎችን አይን ላይ ሊከሰቱ የሚችሉ ችግሮችን በመከላከል በጣም ትልቅ ሚና አለው ማለት ነው። እንዲሁም ደግሞ በውስጡ ቫይታሚን ኤን ይዟል። ቫይታሚን ኤ እንግዲህ በተለይ ደግሞ ለአይናችን ምን ያህል አስፈላጊ እንደሆነ ይታወቃል። ስለዚህ እነዚህን ስለያዘ አይናችን ላይ የአይናችን ሴሎች ጤንነታቸውን እንዲያገኙ ያደርጋል ማለት ነው። አስራ አንደኛ የበሽታ የመከላከል አቅማችን ለማጠንከርም ይረዳል ማለት ነው። ምክንያቱም በውስጡ እንደ ዚንክ፣ ፍላሚኖይድ፣ ፊኖሊክ አሲድ፣ ኮስቲኖላይድስ፣ ሳፖኒን እና ስቴሮል የመሳሰሉ ጠንካራ የሆኑ ጸረሙቀታማ ኬሚካሎችን እንዲሁም ደግሞ ባያክቲቪቶችን ስለያዘ

አጠቃላይ የበሽታ የመከላከል አቅማችን ቦስት እንዲሆን በተለይ ደግሞ ኢሚዩኒቲያችን ቦስት እንዲሆን ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ አስራ ሁለተኛ ለጉበት ጤናም በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ጉበታችን ላይ ሊደርሱ የሚችሉ ችግሮችን በመከላከል ስፔሻሊ፣ በተለይ ደግሞ ቶክሲክ የሆኑ ኬሚካሎች ጉበታችን እንዳይጎዱ በማድረግ እና ጉበት ላይ ሊጠራቀው የሚችሉ የቅባት መጠኖችን በማስተካከል ትልቅ ሚና አለው ማለት ነው። እዚህ በተጨማሪ አንቲኦክሲዳንቶችን ይዟል በውስጡ። እነዚህ አንቲኦክሲዳንቶች ደግሞ ጉበት ላይ መመረዝ እንዳይኖር፣ ጉበታችን በደንብ እንዲያጣራ ያደርጋሉ ማለት ነው። ስለዚህ እጅግ በጣም አስፈላጊ የሆኑ አስራ ሁለት የጤና በረከቶች አሉት ማለት ነው። ጥቅሙ ጥቅም እንዴት ነው የሚሰጠው የሚለውን ስናይ ደግሞ ብዙ ጊዜ የምንጠቀመው ስሩን ነው። ስሩን ደርቆ እንዲፈጭ ከተደረገ በኋላ ነው። እንዲሁም ደግሞ የስሩ ዘይት ነው ለሴሎቻችን እንዲጠቅም የሚደረገው ማለት ነው። አጠቃቀሙ ስናይ እንግዲህ በሻይ መልክ፣ በሹርባ፣ በውሃ በመጠጥም እንዲሁም ደግሞ ከምግብ ጋር በመቀላቀልም የተለያዩ ጥቅሞችን ይሰጣል ማለት ነው። መጠኑን ወይም ደግሞ ዶዙን ስናይ እንግዲህ በተለያዩ ነገሮች ይወሰናል። በተለይ ደግሞ እድሜ አንዱ ነው። ሌላው የጤናችን ሁኔታ፣ ወይታችን እና አንዳንድ ነገሮች ፋክተር አላቸው ማለት ነው። ነገር ግን የሚያስፈልገንን መጠን በመጠቀም አሁን እንዳልነው የተለያዩ የሴሎችን የጤንነት መጠበቅ እንችላለን ማለት ነው። ስለዚህ ብዙ ጊዜ ጥቅም የሚሰጠው ስሩ ነው። ስሩ እንግዲህ ተፈጭቶ ተደረቀ በኋላ ተደረቀ በኋላ ይፈጫል ተተፈጨ በኋላ ነው ለተለያዩ ጤንነት የሚውለው ማለት ነው። እንዲሁም ደግሞ የስሩ ዘይትም ይጠቀሙታል ማለት ነው። ስለዚህ የተለያዩ የባህል ሕክምናዎች እንዲሁም ደግሞ በተለያየ ቤት በተለያየ ሚንስ መጠቀም ይቻላል ማለት ነው። ስለዚህ ዛሬ ስለ ቀበሪቾ ወይም ደግሞ ኮስተስ ሩት እጅግ በጣም አስፈላጊ የሆኑ ኢንፎርሜሽኖችን ለእናንተ ሰጠዋችሁም ደግሞ አሪፍ መረጃ አግኝታችኋል እያስባለሁ ለሌሎች ደስ ላይክ እና ሸር ማድረጋችሁን አትርሱ። እንዲሁም ደግሞ ቀጣይ ላይ የሚለቃቸው ቪዲዮች ለናንተ እንዲደርሳችሁ አዲስ ከሆናችሁ ሳብስክራይብ እያደረጋችሁ የደወል ምልክትን በመጫን ጀምሩ። ባይ ባይ።